ወልድን ቢወለድ እንጂ የማይወልድ የማያሰርጽ የማይሰርጽ መሆኑን ተርተን መንፈስ ቅዱስ ቢሰርጽ እንጂ የማይወልድና የማይወለድ የማያሰርጽ መሆኑን ተገንዝበን ጌቶች ጌታ የነገስታት ንጉስ መላእክት የሚያመሰግኑት ስልጣናት ሁሉ የሚገዙለት የቅዱሳን አማላጅነትን ተቀብሎ የልመናቸው ዋጋ የሚሰጥ አንድ አምላክ በሚሆን በአብ ወልደ መንፈስ ቅዱስ ስም በማመን በሚያዝያ 19 ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይህ ነው። የረዴቱ ኃይል ከአገልጋዮቹ ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሚን። ስለ ወገኖቼ የኃጢአት ጀርባይን ለግርፋት ፊቴንም ለጽፋት ሰጠው ተብሎ በነቢዩ ኢሳያስ እንደተነገረ ጌታችን ኢየሱስ ክርስቶሰኛን ስለ ማዳን ስለ እንደ እጁን የኋሊት የፍጤን ታስሮ በተቋጠረ ገመር ጀርባውን ተገርፎ ፊቱን ተጸፍቶ የመስቀሉን መከራ ተቀበለ። በኋላ ዳግመኛ የእስራኤል መሪ ሙሴ ህይወታችሁን በእንጨት ላይ ተሰቅላ ታዩታላችሁ ታዩታላችሁ ብሎ እስራኤል እንደነገራቸው የእሾህ አክሊት ተቀዳይቶ በበትር ራሱን ተቀጥቅጦ፣ እንዲሁም ነብዩ ዳዊት እጅና እግሬን ቸነከሩኝ፣ በምግብ ላይ ሐሞትን ቀላቀሉ፣ ለመጠጥ የምራራ ጠጡኝ ያቀርቡልኝ ብሎ እንደተናገረ እጅ እግሮን ተቸንክሮ ሐሞትን ጠጥቶ የመለ የመለሰን የመለሰን የመለሰን ጸዋትው መከራ ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ ጣፎቹ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስዕለ አራዊትን ስሎ ህረድ ወብላ እረድ እና ብላ ተብሎ የተፈቀደለት ሐዋርያ በስጋ ሞተ በመለኮት ግን ህያው ነው ብሎ እንደተናገረ መለኮቱ ሞት የለበት ኃጢያትን በሞቱ ያጠፋ ዘንድ በስጋ ሞተ። ዳግመኛም የአሕዛብ ብርሃን የሚሆን እስራኤላዊ ሐዋርያ እሱ የሁሉ ጌታ ሲሆን ልዑል ባህሪውን ዝቅ አድርጎ እስከ ሞት ደረሰ፣ ብሎ ተናገረ። ወደ ቀደመ ነገራችን እንመለስና ጌታችን በሚስጢር በልቦናው ተስፋ የሚያደርግ የአርማትያሱ ዮሴፍ የሚባል ሰው ወደ ጲላጦስ በድፍረት ገብቶ የኢየሱስን ስጋ ላውርድና ልቅበረው ሲል ጥያቄ አቀረበ። እንዲሁም ቀድሞ ሌሊት ሌሊት ወደ ኢየሱስ እየሄደ ትምህርት የሚቀስም ኒቆዲሞስ የሚባል አይሁዶች አለቃ መጥቶ ከተቸነከሩ ግጆቹና እግሮቹ ትኩስ ደም እየተንጠባጠበ ሁለት በመተ ሁለቱ በመተባበር በመስቀል ላይ ውርደው በንጹህ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም በሶስት መዐልት እና ሶስት ሌሊት ቆየ። ከዚህ በኋላ ይሄንን ቤተ መቅደስ አፍርሱትና በሶስት ቀን አድሰዋለው ሰራዋለው ሲል አይሁድ እንደነገራቸው በመለኮቱ ኃይል በሶስተኛው ቀን ተነሳ። በመቅደስ የተባለውም መቅደስ የተባለውም ሰውነቱ ነበረ። ከሳምንቱም በመጀመሪያ የቱ ቀን እሁድ ማለዳ አምላክን የወለደች ንጽህት መቤታችን የመደላይ መግደላይቱ ማርያም ሌሎችን ሴቶች መቃብሩን ሊመለከቱ ሊጎበኙ ስጋውንም ሽተው ሽቱ ሊቀቡ መጡ። ያን ጊዜ ብርሃናዊ መላክ የሚል ቀመላአይት ቅዱስ ገብርኤል እንደነበረ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ላይ ተቀምጦ ታያቸው። እነሱም ባዩት ጊዜ እጅግ ፈሩ። የመቃብሩ ጠባቂዎችን በወንጌል እንደተናገረው ከግርማ የተነሳ እንደበድን ሆኑ። እነሆ በዚያን ጊዜ እግዚአብሔር መልአክ ከሰማይ ወርዶ ያችን ደንጊያ ገልብጦ በለዋያ ላይ ተቀምጦ ነበርና ከባድ መናወጥ ሆነ። ሴቶቹ ግን እናንተ አይዟችሁ፣ አትፍሩ የተሰቀለውን ኢየሱስን እንደምትሹ አውቃለሁና አላቸው። ቀጥሎም እሱም በዚህ የለም ተነስቷል፣ መነሳቱም ለደቀ መዛሙርቱ ሄዳችሁ ንገሩ ብሎ አዝዛቸው። ይህንን ቃል በሰሙ ጊዜ በፍጹም ደስታ በፍጥነት ሄደው ለደቀ መዛሙርቱ ነገሯቸው። ዳግመኛ ጌታችን ከሙታን ተለይቶ ከተነሳ ከአርባ ቀን በኋላ ወደ ሰማይ በሚያደርግበት ጊዜ ቅዱስ ገብርኤል እናንት መኳንንቶች፣ በራፎቻችሁን ክፈቱ፣ ልዩ ልዩ የሆነ ደጃፎችን ሁሉ ይከፈቱ፣ የክብር ባለቤት ይግባ ማለት በታላቅ ቃል አሰምቶ ተናገረ። እነሱም የክብር ንጉሥ ማን ነው ባሉት ጊዜ መላከ ሚስጢር ቅዱስ ገብርኤል የሰውን ስጋ መልበስ የሞትን ስልጣን ሽሮ በሲውል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ መኖሪያቸው ወደ ሰማይ እየወጣ አያል እግዚአብሔር የክብር ንጉሥ እሱ ነው አላቸው። ይህንም በሰሙ ጊዜ ደስታቸውን በእልልታ ምስጋና ገለጡ። ነጋሪትም እየጎሰሙ እምቢልታንም እየነፉ ተቀበሉት። ባህሪው የማይታይ በስጋ የተገለጸ እሱም በግልጥ አይተው ከደም ግባቱም የተነሳ ደነቁ። የፊቱም ብርሃን ለማየት ሲመኙ የኖሩትን በመለኮቱ እሳት እንዳይቃጠሉ በመብረቅ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክትም አይተው ጠገቡት። ከመንፈስ ቅዱስም አብራክ የተገኛችሁ ከቅዱስ ዮርዳኖስ ማሕፀን የተወለዳችሁም ስጋን ስጋውን በመብላት ደግሞ በመጣት ያደጋችሁ እናንተ የሰማያዊ መንግስት ልጆች ሆይ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መስዋዕት ነው። ልክ ካህናት እንደመሆኑ ራሱ መስዋዕት አቅራቢ ሲሆን ይህ ስለ ኃጢአታችን ቢዛ የተሰዋ ንጹህ በግ በመለኮቱ ከአባቱ ከመንፈስ ቅዱስ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ ነው። ሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር እጅግ ነው። ጌታችን ወደ ምድር የመምጣት ዜና በምድር ለሚኖሩ ሰዎች አስቀድሞ የመሰራች እንደነገራቸው በኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ የሚኖሩ መላእክት የመሰራች የነገራቸው እሱ ነው። ስለሆነም በሱ ስም ለችግረኞች ወንድሞችን፣ ልሞችን በመራራት ምጽዋትን እያደረግን በፍጹም ልቦናችን እንውደደው እናክብረው። ድሃውም ጦማ ዳሪውም የሚጎበኝ የተመሰገነ ነው፣ እግዚአብሔር ከክፉ ቀን ያድነዋል ሲል ዳዊት እንደተናገረ ባለጠጋም ቢሆን ድሃም ቢሆን በሁሉም በችሎታው መጠን ባደረገው በጎ ስራ በመጨረሻ የፍርድ ቀን ምሕረት ትጠብቀዋለች እና ጌታችንም በወንጌል የሚሰጡ የሚራሩ የተመሰገኑ ናቸው፣ ለእነሱ የሚራራቸዋል ሲል ተናግሯል። በግብረ ሐዋርያትም ከሚቀበል ይልቅ የሚሰጥ የተመሰገነው ተብሎ ተጽፏል። የሚስጢር ስጋ ምስጢረ ስጋዊ መልእክተኛ ይሆን ዘንድ እግዚአብሔር የወደደውና የመረጠው። በዚህም የመላእክት አለቃ ቅዱስ ገብርኤል ልመና እነዚህን ከላይ የተጠቀሱትን የምስጋና በረከት ለማግኘት ያብቃን። በረከቱ ጸሎቱ በረከቱ ከወዳጆቹ ከህዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብ ወልደ መንፈስ ቅዱስን በማመኔም የተጻፈ የቀደሙ የመላእክት አርባ ባለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። የምስራች መላእክቱን ለማድረስ በገይላ ወዳለች ርግብ የተላከ የማይጠልቅ የማያልፍ የአርያም ፀሐይ መንገድ ጠራጊ የብርሃን ኮከብ የሚሆን የዚህም መላክ የታምራቱን ብዛት እናገር በመጠበብና በመራመር ለመጻፍ እጀምራለሁ፣ በአንደበቴ እናግራለሁ፣ በህሊና የምረምራለሁ። በእኔና በዚች ምህዋር ቤተ መቅደስ ላይ በሚሰሙት ህዝብ ላይ ታምራቱ ኃይል ይንጸባረቃል። የቸርነቱ ብዛት ከወዳጆቹ ከህዝበ ክርስቲያን ከሀገራችን ከኢትዮጵያ እንዲሁም እጥፍ ድርብ ይሁን፣ ለዘላለሙ ይሁን አሚን። ከለሃት በአንድ ቀን አብራሴትና ልጁ በጎዳና ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጾ በፍዩም ትኖሩ ዘንድ በዚህ ተነስታችሁ ወደ ግብፅ ሂዱ ብሎ ነገራቸው። እነርሱም ፈጥነው ተነስተው ሊቀ መላእክት ቅዱስ ገብርኤል ፍዩም ወደም እስኪደርሱ ድረስ መንገዱን እየመራቸው ምግባቸውን እየመገባቸው አደረሳቸው ከዚያም የሚኖሩበትን ቦታ እስራኤል ከተባለ ከያቆብ አውራጃ አሳያቸው። በዚያም የሚኖሩበትን ቤት ሰርተው ተቀምጠው ሳለ ለማንኛውም ህመም መድኃኒት የሚሆን ጥበብ ያውቁ ዘንድ ከሀገሩ ሰዎች ብዙዎችን ወደ እርሱ ዘንድ መሰብሰብ ጀመሩ የመድኃኒት አዋቂነታቸው ዝና በገጠርም በከተማም ተሰምቶ ነበርና ወደ እነሱ የመጡ ሰዎችን ሁሉ ከወዴት መጥታችኋል እያሉ የሚጠይቋቸው ጊዜ እኛ የቆሬር ልጆች ነን እያሉ ይመልሱላቸው ነበረ። በዚያን ጊዜ በዚያው ሀገር ደብረ ኔቅሎን በተባለ ቦታ አንድ ዓመት ከአምስት ወር ከተቀመጡ በኋላ በዚያ ወራት ባለመድኃኒቱ አባታቸው አብራሲት ሞተ። ባለመድኃኒቱ አብራሲት ግን ከዚህ ዓለም በሞት ከመለየቱ በፊት ሶስቱ ልጆቹን ጠርቶ ይህን ሕፃን ሊ ጠብቁ ታደራ ስለሱ ብዙ ክብር ይሰጣችኋልና ብሎ የኖዛዜ ቃሉን ከሰጠ በኋላ ህይወቱ አለፈች። ልጆቹም በሚገባ ገንዘብ በአባታቸው ወዳጆች ጋር አልቅሰው የቀብሩን ስርዓት ስርዓት አስፈጸሙ። ብዙውን ጊዜ መላይትን በየስማቸው እየጠሩ ቃል ኪዳን ያስገቧቸው ስለነበር እነሱም ወደሱ እየመጡ ፍላጎታቸውን ያሟሉላቸው ነበር። ክላሳት በአንደኛው ቀን እንደተለመደው በአዳራሹ በስተምዕራብ በኩል በመድኃኒት ቅመማ ላይ ሳሉ ሊቀ መላእክት ቅዱስ ሚካኤል እና ቅዱስ ገብርኤል የተመረጠች ቅድስት ከምትሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ድንገት ደርሰው በዚህ ምን እየሰራችሁ ትኖራላችሁ አሏቸው። እነሱም በልዩ አስተሳሰብ አምላክን የወለደች እመቤታችን ሆይ ብዙ ሀብት፣ ወርቅም፣ ብርም የከበረ እንቁም አለን ነገር ግን ወራሽ ስለሌለን ጥቂት ወተት ሰጥተሽ ብንጠጣ ለዘላለም ሞት እንደምንድን ተስፋ እናደርጋለን ሲሉ መለሶላት ድንግልም ይህንን በሰማች ጊዜ የመላእክት አለቃ ቅዱስ ገብርኤልን ጠቀሰችውና ይህንን የተንኮሌ ክፋት፣ እንዲሁም የመሰሪነት ስራቸው እንዲተዉ ገስ ይገሳቸው ዘንድ አዘች ጎልማሳው አውርም ይህንን በወንድሞቹ በራሱ ላይ ታዘዘውን ቁጣ በተመለከተ ጊዜ ስህተቱን ጥፋቱን፣ አውቆ፣ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አይምራችን ጉርለት፣ ሰበድላችን ብዛት እንዳይፈረድብን እንለምንሃለን በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛ የመላእክት አለቃ ቅዱስ ገብርኤል ሆይ ኖ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና፣ ና ይቅር በለን እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታርነን ዘንድ እንለምንሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን ከዲያብሎስ አገዛዝ ዛሬ ነፃ አውጣን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሴጣን አገልጋይነት ዛሬ ተላቀናል። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞት ኃጢያት ዛሬ አድነን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውረ ኃጢአት እና እርኩሰት ነፃ አድርገን። የመላእክት አለቃ ቅዱስ ገብርኤል ሆይ እለምንሃለሁ። ስለዚህም እንሆ የጌታዬ ታማኝ ባሪያው እንሆናለሁ። ከልጅነቴ ጀምሮ እስከዛሬ ድረስ ስትጠብቀኝ ኖረሃልና በዚህ ዕለት እንዳትቀስፈኝ ማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግዳይ ይጥል ዘንድ አይገባውም የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ እነሆኛ ከአራዊትና ከእንስሳት ከሰው ፍጥረትም ሁሉ የረከስነን እነሱ የፈጠራቸውን ጌታ ያውቃሉ እኔና ወንድሞቼ ግን አለም ሁሉ የፈጠረውን አምላክን ትተን አምላክነት የሌላቸው እርኩሳን አማልክትን ተገዛን ፈቃዳቸውን ፈጸምን የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም አይሆን ስለ ኃጢአታችንና ስለ አይምሯችን ጉድለት ለፈጣሪያችን ሰውነታችንን ባላስገዛም ፍጹም በርን በሆነ በረከሰና በከረፋ ስጋችን ላይ ንጹህ ጦር በእኛ ላይ አታነጣጥር። እኛን ለተሸከመች ማህፀን ወዮላት፣ እንደ መቃብር በደፈነችን ብትሻለን ነበረ። ተወልጄ እዚህን ዓለም ፀሐይ ብርሃን ላየው ለኔ ወዮልኝ። እንጃ ይህንን ታላቅ ሐዝ ከስጋዬ ጋር ተጣብቆ እንዳይኖር እሰጋለሁ። አቤቱ ከኔና ከወንድሞቻ ይህ የጥፋት መቅሰፍት ይወገድልን። ጎልማሳው አውርም እኛ ሟቾች ነን፣ ነገር ግን አንዳችስ እንኳ በጎ ስራ የለንም እያለ ይህንንም የመሰለ ሁሉ መናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህ በኋላ ቅድስት ድንግል የምትሆን የሁላችን ቤታቻ መቤት የአምላክ እናት ማርያም በመራራት ፍጹም ይቅርታውን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤል አዘዘችው። ከዚህ በኋላ አስነሳቸውና ፍርሃትን፣ ጭንቀት አስወገደላቸው። በዚያን ጊዜ አውር ወንድሞቹን የመላእክት አለቃ ቅዱስ ገብርኤል ሆይ፣ በአምላካችን በእግዚአብሔር ዘንድ ብሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ለእርኩሰት አማሪት በመጋዛታችን ድንጋጼ አድሮብን ነበር። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑ መዘምራን ማህበርና የታመኑ ከሆኑም ከጌታችን ከክርስቶስ ወገኖች ጋር አንድ ሆንን። እነሆ ዛሬ ከኃጢአት ሞታ ምልጠን ነፃነት አገኘን። የምህረት አምላክ በሚሆን በጌታችን በኢየሱስ ክርስቶስም በማመን ቤተሰቡ ሆንን። ዳግመኛ ለአስማተኛነታችን ከሌላም ሁሉ ተላቀን በዚህ እንድንገኝ ከሞታ ኃጢአት ታድነን ዘንደንን ለአማላጅነት ለይቅር ባይነት በፍጹም ገናነት ክብር ያለኝን ሁሉ ላንተ ሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤልም እንዲህ ሲል መለሰ። በእውነት እኔ እንደ ምድራዊ ንጉሥ ጭፍራ ነኝን ወይስ ደግሞ እንደዚህ ዓለም ሰው የዚህ ዓለም ገንዘብና ሀብት የሚፈልግ ነኝን? ዳሩ ግን የኔ ፍቃድ ሁልጊዜ መታሰቢያን የሚደረግበት ስም የሚጠራበትን ቤተሰብ እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ እሰጣችኋለሁ። ጌታዬ ንጉሴ ኢየሱስ ክርስቶስ ከኃጢአታችሁ ሁሉ ይቅር ይላችሁ ዘንድ እማልደዋለው አላቸው። እነሱም ጌታችን ሆ ያዘዝከን ሁሉ ፈጥነ እናደርጋልን አሉት። ከዚህ በኋላ ከእነሱ ተሰውሮ ወደ ሰማይ ወጣ። ጸሎቱና በረከቱ ከአገልጋዮቹ ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ይኑር አሜን። የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይሄ ነው። አንድ ብኔቅሎም በሚባል አገር የሚኖሩ ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተክርስቲያን ለመስራት በተነሱ ጊዜ ቅዱስ ገብርኤል በፊታቸው እየተመላለሰ ቤተክርስቲያን በሚሰሩበት ቦታ እየቀየሰላቸው ቤታችን እመቤታችን ማርያም መካነ ምስዋዑን የታቦቱን መቋመ መንበር አመለከተቻቸው። ቀጥሎ ለጣራና ለግድግዳው እንዲሁም ለመዝጊያው ለአምዶ መቆሚያ የሚሆኑ ቦታዎችን ሁሉ ካዘጋጀላቸው በኋላ ከቤተ ክርስቲያን ሕንፃ የተረፈውን ቦታ ማለት በረንዳውና ለሕዝቡ መጠለያ ይሆን ዘንድ በያዘው በትረ ወርቅ ለክቶና መጥኖ ሰጣቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ባርኳቸውና የማበረታቻ ቃል ሰጥቷቸው በታላቅ ክብር ወደ ሰማይ አረገ። አውር ግን በዚህ ላይ የተደረገውን ተአምራት ሁሉ ይመለከት ነበረ። እነርሱም ቅዱስ ገብርኤል ተገልጾ ይሄንን መመሪያ ከሰጣቸውም ከስምንት ቀን በኋላ ለቤተ ክርስቲያኑ ስራ መሰረት ጣሉ። አናጺዎች፣ የቀን ሰራተኞች ሁሉም በየሙያቸው ተሰብስበው በታላቅ ደስታ ለቤተ ክርስቲያኑ የሚያስፈልገውን ጥሬ ዕቃ ማቅረብ ጀመሩ። በፍዩም ሀገር የሚሆኑ ታላላቅ ሰዎች የሊቀ መላክ ቅዱስ ገብርኤልን ቤተ ክርስቲያን ስራ መስራትን መጀመሩን በሰሙ ጊዜ እንደየትሉታቸው መጠን እርዳታ አደረጉ። በጽሐፍ ነበረባቸውና ለዚህ ለመላእክት አለቃ ለቅዱስ ገብርኤል ቤተክርስቲያን ስራ ሰዎች በበጎ ፈቃድ እንደሚታዙ ሁሉ የዛ የመስር ያብራሲት ልጅ አውርም በስራቸው ሁሉ ተባባሪ ሆነ። በረከቱ ካገልጋዮቹ ከህዝበ ክርስቲያን ጋር ለዘላለም ይኖርና፣ ብሶዬና ወንድሙም ጴጥሮስን እንደረዳቸው የሚናገር የቅዱስ ገብርኤል ታምር ይሄ ነው። ሰማይት ብሶዬና ወንድሙ ጴጥሮስን ምስጋና ገንዘቡ የሚሆን ስለ ጌታችን ኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳሉ የእግዚአብሔር መልአክ ተገልጾ መታሰቢያቸው እስከ ዘላለም ሲነገር ወይም ሲደረግ የሚኖር መሆኑን ነግራችሁ ዘንድ የጠላቁን እኔ መልአክ በስርዓት ገብርኤል ነኝ አላቸው። ቀጥሎም ወዳጄ ብሶ አንተ ጽኑ ተጋዳይ ይጠብቃል ብሎ ተጋድሎ ይጠብቃል ብሎ ትነግሮ ከሱ ተሰወረ። ከዚህ በኋላ እንጨት ላይ እንዲሰቅሉትና መከራ እንዲያጸኑበት ሀገረ ገዥም ጭፍሮቹን ባዘ ጊዜ ልቀ መልአክ ቅዱስ ገብርኤል ወረደና ሰማይትነቱ የተቀበለበት ምሶሶ ሰባበረው። ዳግመኛ በግንድ ምሶሶ ላይ እንዲሰቅሉትና እንዲያሰቃዩት መኮንኑ አዞ በስቃይ ላይ ሳለም። ሁለተኛ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ ብሶ የሩጫን እስክጨርስ ካንተ ጋር ነኝና አትፍራ ማለት አዝናን ነው። ይህ ሰማዕት በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀዳጅ ድረስ ሰባት ጊዜ በመገሰጽ እያጽናና በመገለጽ እያጽናና እያበረታታው ቆየ። አማላጅነቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አላዊ መኮንን በአዘ ጊዜ እንዲሰቀል ሰማዕት ብሶህን የሰማዕትነትን አክሊል ሲቀበል ገብርኤል ሆይ ተገልጠ መታየት በገቢር የታምር ወኃይል እንዳጽናናኸው እንዳረጋጋው፣ ምንም ምንም ሳታጉርን አጽናኝ፣ ርስቴን መቃብርም ከማሰብ እንዳላወላውል፣ የቅዱስ ገብርኤል አማላጅነቱ ከሁላችን ጋር ይሁን፣ አሜን። ወእንዘ ተፈትል ወርቀ ወሜላ ተወሪዳ መድረቆላ ወላ በናዝሬት ወቀየላ ገብርኤል መፃ እንዘረው ሰረገላ ክንፎ ክንፎ ክንፎ ከልጸለላ ተፈሲ ተፈሲ ለድንግል ይቤላ ሰአል ለነ ገብርኤል ቅድመ መኖሩ ለልዑል ከመላኩ ቅዱስ ገብርኤል ረድኤቱ በረከት ያሳትፈን። አምላካችን የቸርቱን ስራ ይስራልን። በዓሉን ባለ ፍስሐ፣ ባለ ክብር፣ ባህላዊ ሀሴት አደርግልን። በጸሎት አስቡን፣ አትርሱን ያሉትን አምላካችን በምህረቱ በቸርነቱ ያስብልን። ሀገራችን ኢትዮጵያ ጽኑ ሰላም ይስጥልን። ህዝቡን ከስደት፣ ሀገሩን ከጥፋት ይሰውርልን። አጽራረ ቤተክርስቲያንን ያስታግስልን አምላካችን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ አበሳነ ወጌጋየነ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ድንግል በህሊናኪ ወድንግል በሥጋኪ